ከቅርብ ዓመታት ወዲህ በኦሮሚያ ክልል ያሉ ተነምቀ ሀብቶች ለመጠቀም በተከናወኑ የማሻሻያ ተግባራት በክልሉ በኢንዱስትሪው ዘርፍ ስኬቶች ተመዝግበዋል። በተለይም አልሚዎች በክልሉ መዋለ ንዋያቸውን እንዲያፈሱ ሕጎችና አሰራሮችን በማሻሻል የክልሉን የኢንቨስትመንት ፍሰት ማሳደግ ተችሏል። በዚህም በወሰነ ዓመታት ብቻ ለ2.5 ሚሊዮን ዜጎች የስራ ዕድል መፍጠር የቻሉ ከ18 ሺህ በላይ የኢንቨስትመንት ፕሮጀክቶች በክልሉ እንዲፈጠሩ ሆኗል። በተለይም በዘርፉ ያሉ ማነቆችን በመፍታት ለሀገር ውስጥና ለውጭ ባለ ሀብቶች ምቹ የኢንቨስትመንት ከባቢን መፍጠር ተችሏል። ያለው ነገር በጣም የሚገርም ነገር ነው። በጣም የሚያበታታ ነው። አበታች ነው ውጤትም ያለበት ነገር ነው። እንግዲህ የኦሮሚያ መንግስት በሰፊው ነው የያዘው እርሻውን፣ በሰፊ ነው የያዘው እንደገና ደግሞ በኢንዱስትሪው ላይ መሆናችን በሰፊ ነው የያዘው እና ይህ በጣም የሚደነቅ ነው። በኦሮሚያ ክልል በርካታ አስቻይና ተመራጭ የሚያደርጉ አሰራሮችና ፖሊሲዎች አሉ። እንዲሁም እጅግ ሰፊ የኢንቨስትመንት እድልና ሰፊ አቅም ስለመኖሩ አውቃለሁ። በተለይም ደግሞ የተቋቋመው የገዳ ልዩ ኢኮኖሚክ ዞን በጣም የሚደነቅ ነው። ተሰማርተንበት ከቆየው ግዙፍ ኢንቨስትመንት ስራ በተጨማሪ በገዳ ልዩ ኢኮኖሚክ ዞን 100 ሚሊዮን ዶላር ፈሰስ በማድረግ የኢነርጂ ልማት ላይ ለመሰማራት የመግባቢያ ስምምነት ፈጽመናል። እንደምታውቀው የለውጡ መንግስት ከማምጣቱ በፊት የነበረው ከፍተኛ ችግር ነበረ፣ ከፍተኛ የቦታ ችግር ነበረብን። በዛ የተነሳ ብዙ መራመድም ብዙ መስራትም አልቻልም። ነገር ግን ከዛም በኋላ ያሉት ችግሮች በሙሉ ተፈቶልን የቦታ ጥያቄያችን የምንጠይቀው ነገር በሙሉ ከማብራት ጋር፣ ከባንክ ብድር፣ ከተለያየ ከፎረን ከረንሲ ጋር ያሉ ችግሮች ሁሉ ተፈቶልን በምንፈልገው መልኩ ይሄር ያለ ነው። ታዲያዋ እነዚህን ጥንካሬዎች ለማስቀጠል፣ ተጨማሪ እድሎችን ለማስተዋወቅ ብሎም በዘርፉ አሁንም ድረስ የቀጠሉ ማነቆችን በጋራ ለመፍታት ያለመ የመንግስት የስራ ኃላፊዎችንና አልሚዎችን ፊት ለፊት ያገናኘ ግዙፍ የኢንቨስትመንት ፎረም በዛሬው ዕለት በአዲስ አበባ ተካሂዷል። በዚህ ቦታ ላይ ተገኝቷል እንግዲህ እንደምታየው እድሎችም ቀርበዋል። ተጨማሪ እድሎችም ተጨማሪ የፖሊሲ ማሻሻያዎችም እየታዩ ነው ያለ የበለጠ እንዲሰራ የበለጠ ደግሞ ኢንቨስት እንዲደረግ ሀይል የሚሆኑ ነገሮችን ለማየት ችለናል። ችግር የለም ማለት አይቻልም። ስራ ባለበት ቦታው ለችግር ችግር አለ እና ለመፍታት በቆራጥነት የዘጋጁ አይነት ነው። በስራ ብቻ በተግባር ራሱ ከወረቀት የወረደ ማለት ነው፣ የዘለለ በስራ ራሱ በጣም እየሰሩ መሆናቸውን የሚያሳይ ነገር ነው። እድሉን ሳያገኙና ችግራቸው ሳይፈታላ ቸው የቆዩ ኢንቨስተሮች አሉ። እነሱ በቀላሉ በዚህ ፎረም ላይ ችግራቸውን ይፈታሉ ብዬ አስባለሁ። በፎረሙ ኦሮሚያን የኢንቨስትመንት ስበት ማዕከል ለማድረግ የተለያዩ የፖሊሲና የስትራቴጂ ማሻሻያዎች መደረጋቸው ተነግሯል። በተጨማሪም በክልሉ በመሰረተ ልማት፣ በኃይል አቅርቦት፣ በፋይናንስና በአገልግሎት አሰጣጥ ላይ የነበሩ ተግዳራቶች ስለመፈታታቸው የተነገረ ሲሆን አበይት ማሳያዎችም ቀርበዋል። የገዳ ስፔሻል ኢኮኖሚክ ዞን እንዲቋቋም በማድረግ የክልሉ መንግስት 240 ሄክታር ቦርድ አቋቁሞ በአዋጅ ተቋም አደራጅቶ ሙሉ ስልጣን ሰጥቶት በዚህ ተቋም ውስጥ ያለ ስራ አንድም ጉዳይ ወደ ክልል እንዳይመጣ የክልል ኢንቮልቭ እንዳደርግ ቢሮክራሲ እንዳይኖር በየቦታው እዛው እንዲወሰን እና ባለሀብቱ ያለምንም ውጣውረድ መብቱን አክሰስ ማድረግ እንዲችል ለማድረግ አዲስ እርምጃ ተወስዷል። ኢንዱስትሪያል ፓርክ ቡልቡላ ላይ አሁን ደግሞ ተጨማሪ ነቀምት ላይ ግንባታ እያደረግን ያለ ነው። በዚህ ላይም ሰዎች እንዲሳተፉ ይሄም ውሳኔው በዛ እንዲሆን ለማድረግ ጥረት እየተደረገ ነው ያለው። አሁን ላይ 130 ባለሀብቶች ውጭ ንግድ ላይ የተሰማሩ ሲሆን ከነዚሁ ሰባ አምስቱ ማኒፋክቸሪንግ ኢንዱስትሪ ልማት ዘርፍ ላይ የተሰማሩ ናቸው። በአጠቃላይ ሆርቲካልቸርን ጨምሮ በዚህ ዓመት ብቻ 187000 ቶን ወደ ውጭ ለማድረግ 837 ሚሊዮን ዶላር በላይ ገቢ ማግኘት ችለናል። በዚህ ፎረም ላይ የተገኙት የኢንዱስትሪ ሚኒስትር መላኩ አለበል ክልሉ በኢንቨስትመንት ዘርፍ ያከናወናቸው ስራዎች የሚያበረታቱና አርአያ እንደሚሆኑ አንስተዋል። አቶ መላኩ አለበል የማክሮ ኢኮኖሚ ማሻሻያን ጨምሮ በርካታ አሳሪ ፖሊሲዎች ተሻሽለዋል ብለው ለዚህም ባለሀብቶች የተፈጠረውን ምቹ እድል ተጠቅመው በብዛትና በጥራት እንዲያመርቱ ጠይቀዋል። የተፈጠረውን መልካም አጋጣሚ መልካም እድል መጠቀም ያስፈልጋል። መሰረተ ልማት ብናሟላ፣ ፖሊሲ ብናዘጋጅ አስቻ የፋይናንስ ሁኔታ ቢፈጠር ክህሎት ቢዳብርና መንግስት ያሉበትን መንግስታዊ ኃላፊነቶች ቢወጣም ኢንተርፕሪነሮቹ፣ ባለሀብቶቹ በተፈጠረው ምቹ ሁኔታ ልክ ተንቀሳቀሳችሁ ካልሰራችሁ ሀገርን ማበልጸግ ማሳደግ አይቻልም። ከዚያ አኳያ በቅድሚያ ለእናንተ ያለኝ መልእክት የተፈጠረውን መልካም አጋጣሚ ልትጠቀሙበት፣ ሀብት ልታፈሩ፣ ሀገራችሁንም ልታበለጽጉ ልትደግፉ ለወገኖቻችሁ የስራ እድል ልትፈጥሩ ይገባል። ርዕሰ መስተዳደር ሽመለስ አብዲሳ አልሚዎችና ባለሀብቶች የክልሉን መቃቅም እንዲያለሙ ጠይቀዋል። እድሉን ተጠቅመው በክልሉ ማለኑ ያቸው ለሚያፈሱ ባለሀብቶች ደግሞ አስፈላጊው ድጋፍ እንደሚደረግም ቃል ገብተዋል። አምጡ ችግሮቻችሁን፣ እየተነጋገርን እየታገል በጋራ እንፈታለን። በእኛ በኩል ያለውን እናስተካክላለን። በእናንተ በኩል ደግሞ ቅድም ክቡር ሚኒስቴሩ እንዳሉት ኢንተርፕራናል የሆን ክፍተቶቹን የማየት ችግሮቹን ፈጥቶ ወደሚፈለገው ደረጃ የሀገሪቷን ኢንቨስትመንት የማሻገር ላይ ታክታቹ መስራት ይጠበቅባቸዋል።